ከህገ ወጥ ድርጊታቸው ሊታቀቡ እንደሚገባ የአዲስ አበባ ፖሊስ አሳስበዋል። በጣም ደፋር ነሽ። አይ ልጅቷም ስትል ራሱ በጣም የረበሸችኝ ነው። ልንገርሽ አሁን በዚህ ሰዓት አራት አመት ሆኗታል። ማንም ለማሳደግ የሚከብደው እኮ የለም። የሚከብደውን ጊዜ አልፌ ላታለሁ። አሁን እናትነቷን ለሷም ታይቷታል። ማልቀስ ይሄ ማለት ነው። ወንድሜ አንዴ ልንገርህ ፈልገው አትወስድብህም ልጅቷ ያንተ ልጅ ናት። እኔ መወለድ ቋንቋ ነው የምለው ስላሳደግ ልጅክ ናት። እየተናገረች ያለውን እኮ የሰማች ነው። ተዋት እሷን እና እዚህ ጋር የተቀመጠውን ስድስት ሺ ስድስት መቶ ህዝብ ሽምግልና እየጠየቅን በፍቅር በትትና ያለ ነው ማሳየት ብቻ። በቪዲዮ አሳያት አሁን አረብ ሀገር ላይ በልጇ ናፍቆት እየተቃጠለ ማን ከለከላት? አሰላሙ አሊኩም ወራህመቱላሂ ወበረካቱሁ። ቤተሰቦች ሰላም ብያለሁ። ሰላማችሁ ይብዛ። እንግዲህ እንደሰማችሁት ነው። ይቺ ልጅ ማለት ነው አታፍርሞ እያለ ነበረ ልጆቻችሁን ለአሳዳጊ ሰጥታችሁ እናንተ ወደ ስደት የምትመጡ ሰዎች ማለት ነው፣ ተጠንቀቁ። አስቡበት፣ አስቡበት። ይቺን ልጅ ያገ ይቀጣል። ልጆቻችሁን ለአሳዳጊ ለባዳ ሰው ሰጥታችሁ የምትመጡ ሰዎች ማለት ነው፣ ተጠንቀቁ። ወላሂ ይቺ ልጅ በጣም ነው ያሳዘነችኝ። እያለቀሰችም ነበረ። ስስቅ ብላ ነው ያለቀሰችው በልጇ ምክንያት ማለትም፣ ሰውየው አሳዳጊ ነው። ይቺ ልጅ ከረብን የተወለደችው ከመዳሟ ወንድም ነው የወለደችው ማለት ነው። እና እሱም ደግሞ አይረዳትም። ደውሎላት ነበረ ለምን ተናገርሽ ለእህቴ ለቤተሰብ ለምን ተናገርሽ ብሎ አረዳሽን ብሏት፣ አይረዳትም ማለት ነው። ከዚያ ሲቸግራት መጣች ወደ ስደት። እሷም የሰጠችው ለማን ነው? ሀብት ላለው አቅም ላለው ሰው ለባዳ ሰው ያዝልኝ፣ እኔ ሂጄ ውጭ ሂጄ ልስራ ብላን የመጣችው፣ ከዚያም መጣችው ውጭ እየሰራች ነው እንግዲህ አገር ገብቼ ራሱ አንድ ቀን አድሬ ነው ያየኋት ያለችው አንድ ቀን አድሬ አየኋት ነው ያለችው እዚህ ላይ ጥፋት አለበት አንድ አካባቢ ሆነው አንድ ቀን አድራ ልጇን ማየት ማለት ይከብዳል እኔ ብሆን ብለን እናስበው ሁለተኛ በቪዲዮ እየደወልኩኝ አላሳየኝ ነው የምትለው አላሳይም ማለ ብላ ነው ወደ ክስ የመጣችው ወደ ሀቢባ ቤት ማለት ነው እንግዲህ አሳድጓል ሰውየው በመሰረቱ በጣም እንደሚወዳት ልጅቷን እየተናገረ ነው ልጅቷን ሲያሳድጋ ሰራተኛ አላምንም ብዬ ሰራተኛ አላምንም ብዬ ራሴ ጡጦ እየሰራሁ ነው ያሳደግኳት ነው ያለው። በቃ ልጅቷን በጣም እንደሚወዳት እንደ ራሱ እንደ ነፍሱ በቃ እንደ ልጅ አድርጌ ነው ያሳደግኳት እያለ ነው ያለው። ልጅቷ የአራት አመት ልጅ ናት። እና እንደዚህ አሳድጊያት አለሁ አሁን ሉሰዳ አለችኝ ነው የሚለው እሱ። እሷ ደግሞ ሉሰዳ አላልኩም እናት አለቻት እንግዲህ እናቷ ያዋቅም ስለሌላት መሰለኝ የማሳደግ እንደዚያ መሰለኝ፣ ለባዳ የሰጠችው። እሷ ደግሞ ለእናቴ ልስጥ አይደለም ያልኩት፣ ልጄን በቪዲዮ ስደውል አታይም ነው የሚለኝ። ለምንድን ነው ማላያት ነው ያለችው። እና ይሄ ነገር ጥሩ ነው ትላላችሁ? ልጅቷን ደውላ ካላየች በስደት ላይ ሆና ልጅቷን ካላየች ምን እንደሆነች ታላወቀች፣ ከባድ ነው እንዴ! ለምንድን ነው ልጇን የማታየው? አላሳይ ማለኝ ነው የምትለው። እና አስቡበት። ለባዳ ሰታችሁ የሚመጡ ሰዎች ችግሩ ይበጣሳችሁ፣ ችግሩ ይቸግራችሁ፣ አሳድጉልን ብላችሁ ለባዳ ሰው ለማታውቁት ሰው መስጠት ልጅን ያህል ንብረት አይሰጥም። አስቡበት። እሷ እንግዲህ እናቷ እያለች ነው የሰጠቻት። እናቷ አቅም ባይኖራት ራሱ ለጊዜው እንደምንም ብላ ተያዝላት ውጭ መታ እየረዳች ልጇን እየረዳች እናቷንም እየረዳች ልጇን እንድትይዝላ ማድረግ ነበረባት። ይችን መሳይ ቆንጅዬ ልጅ ማለት ነው እና የስደት ቅርሷን ነበር ማድረግ ያለባት። ያጠፋች አጥፍታለች፣ ግን አሁንም ቢሆን እንዴት ሉሰት ትለኛለች? እንዴት ይሄን ትለኛለች ነው የሚለው ሰውየው። እና የወለደ ሰው ልጄን ብሎ ላይ ጠይቅ ነው ወይ ነው ኮን የምለው እን የወለደ ሰው አሳድጓል እና ሱ እኔ እንጃ። መጨረሻው ግን ትናንት እያሸማገሏቸው ነበረ። መጨረሻውን ሳላይ ቀረሁኝ። እና በጥቅሉ አስቡበት። ልጅን ለባዳ የምትሰጡ እናንተ ወደ ስደት መጣችሁ ገንዘብ እንሰበስባለን እናፈራለን ብላችሁ የምታስቡ ልጆች አስቡበት። ልጆቻችሁን ለባዳ አትስጡ። ጥንቃቄ ያስፈልገናል። ከገንዘብና ከልጅ ማንም ይበልጠው፣ ልጅ ይበልጣል። ስለዚህ አስቡበት። እኔ ለራሴ አላቅም። እኔ ባዳ ላይ እምነት አይኖርም። በአሁን ሰዓት ላይ አሳድጎ ምን ሊያደርጋት ነው? ይችል ልጅ እንግዲህ እናንተ እኮ ተደዋውላችሁ ልጃችሁን እናቴ ነች ካላላችሁ እኔ እናትሽ ነኝ ካላለች ካላያችኋት፣ ከባድ ነው። እንደ እናትነት እንኮ ትረሳለኝ። ሕፃን ልጅ ደግሞ አሳዳጊውን እንጂ የወለደውን አያውቅም። በቃ ያደገበት ነው እናቴ አባቴ ብሎ የሚኖረው እና በዚህ ላይ አስቡበት ነው ምለው ጥንቃቄ ያስፈልጋል። ለማታውቅ ትለባዳ ሰው መስጠት ከባድ ነው። እናት አባት፣ እህት፣ ወንድም፣ አክስት፣ አጎት፣ እንደዚህ በቃ ከዚህ ውጭ አያስፈልጋችሁም ማለት ነው። ይሄ ስጋችሁ ስለሆነ ያዝንላችኋል፣ ይረዳችኋል። ባዳ ግን አሳድግ ያለ ሆይ ይህን ያህል ያህል አመት ያሳደግኩበትን ንብረት ገንዘብ ያጠፋሁት ጉልበቴን ንብረቴን ክፈይ ነው የሚለው መጨረሻ ላይ። ይችል ልጅ ወይ አይታወቅም፣ በሚሊየን የሚቆጠር ብር ሌላት ይችላል። አራት አመት ሙሉ ያሳደገበትም ማለት ነው አይታወቅም። ስለዚህ ጥንቃቄ አድርጉ። ለጥንቃቄ ያህል ነው።